በርካታ የቱሪስት መስህቦችን በጉያው የያዘ ነው የማዕከላዊ ኢትዮጵያ ክልል። ክልሉ ያሉትን ጸጋዎች ይበልጥ ለጎብኚዎች ምቹ ለማድረግ ደግሞ ማልማት የመጀመሪያው እርምጃ ነው። ይህንንም ለማድረግ እንዳያስችል ክልሉ ካሉት ጸጋዎች 53ቱ ተለይተው በየደረጃው የቅድሚያ ቅድሚያ የሚሰጣቸው መዳረሻዎች ስራ ተጀምሯል። በመስህብ ደረጃ ወደ 53 መስህቦች ተለይተዋል። እነዚህን መስህቦችን በየደረጃው በክልል አቅም የሚለማ በዞኖችና ልዩ ወረዳዎች አቅም በማህበረሰቡ ጭምር የሚለሙ ናቸው። እነሱ ውስጥ ደግሞ 13ቱን የቅድሚያ ቅድሚያ ሰጥተን የዲዛይን ስራ ሰርተን ወደ ግማሹ ያው ፕሮጀክት ጽህፈት ቤት ሁሉ ተቋቁሞ ለምሳሌ ጥያ መካነ ቅርስ ቅርስ ዓለም አቀፍ ቅርስ ነው። የጥያ መካነ ቅርስ በዩኔስኮ የተመዘገበ ነው። ይህንን አካባቢ ላይ ቀደም ሲል በነበረው ቅርሱን ለጥናት ለጉብኝት የሚመጡ አካላት አይተው እንትን ብለው ነው የሚሄዱት። ግን ትንሽ ማቆያ ጊዜ ለቱሪዝም ጊዜ ማራዘም የሚሆኑ ተጨማሪ አገልግሎቶች በአካባቢው ብዙም ስላልነበሩ እሱን ሊያሟላ በሚችል መንገድ ፕሮጀክት ጽፈት ቤት ተቋቁሞ ኤሪያ ዲቨሎፕመንት ፕላን ፕሮግራም ተዘጋጅቶ በዛ መንገድ ወደ ስራ ተገብቷል። ከማልማቱ ጎን ለጎን ቀድሞ የለሙ የቱሪስት መዳረሻ ስፍራዎችን የማሳደግ በቀጣይ የሚለሙ ስፍራዎችን ደግሞ የመለየትና ሌሎች ስራዎች እየተሰሩ ይገኛሉ። በአንድ በኩል ነባሩን ያለማውን የማልማት ሁለተኛ በተወሰነ ደረጃ ያለማውን አፕግሬድ የማድረግ ስራዎችን እየሰራን ነው። ሌሎች ደግሞ በቀጣይም የሚለሙትን በለይተን እንዴት ማልማት እንደምንችል ስትራቴጂ ቀይሰን እየሰራን ያለንበት ሁኔታ አለ። ከዚህ ጋር ተያይዞ የቱሪዝም ቅድም ከመሲቦች ብቻም ሳይሆን መሲቦቹ ጋር ተያይዞ የሚነሳው እነዚያን መሲቦችን የማስተዋወቅ ስራ አንዱ መሰረታዊ ጉዳይ ነው። ሁለተኛ ደግሞ ለሚመጣው እንግዳ እየመቀበል የሆስፒታሊቲን በተመለከተ ያለው እንዴት ነው የምናስተናግደው፣ የሚቀበለው ማረፊያ ቦታ የት ነው፣ እንዴት ነው የሚያርፈው የሚል ነገር በሙሉ የተሟላ ነገር ማድረግ ያስፈልገናል እና ከዛ አንጻርም በርካታ ስራዎችን እየሰራን ያለንበት ነው። ልታለ ይህን በማድረጋችን የቱሪዝም እንቅስቃሴው በዚህ ባለፉት ሁለት ዓመት በጣም ከመጀመሪያው በ1 እየጨመረ የመጣበት ሁኔታ አለ። የማልማቱ ስራ ሲሰራም የቱሪስት ፍላጎትን መሰረት አድርጎ በቅንጅት የሚከወን ነው። ብዙ ቱሪስቶችን መቀበል የሚችሉ ብዙ ሀብቶች ደግሞ ያሉበት ቦታዎች እየተመረጡ ፕሮሪታይዘ እየተደረጉ እየለሙ ነው የሚገኙትና እነዚህ ሁሉ ደግሞ በቅንጅት ነው። ሲታቀድ መጀመሪያ የሚታየው የቱሪስት ፍላጎት ነው። ቱሪስት ፍላጎት በየጊዜው ይሻሻላል፣ ይጨምራል፣ ይለወጣል። ስለዚህ በዚህ ተለዋዋጭ የቱሪስት ፍላጎት ውስጥ ነው የምታለማው። ማለት ማልማት ብቻ አይደለም ማሻሻል ማለ የለማው አንድ ያልምታህልና እዛ አታቆሙ በየጊዜው ደሞ ይማሻሻል። ምክንያቱም ከቱሪስቱ ፍላጎት ላይ ነው ጋር ነው መሄድ ያለበት ማለት ነው አቅርቦቱ። ስለዚህ አቅርቦቱ ላይ እንሰራለን። አቅርቦቱ ላይ የተሰራው ቦታ የሚሰራሙን ነገር ደሞ ከአቅርቦት እየወሰደን ደግሞ እኛ ደሞ ለተጠቃሚው ደሞ የማስ የማስ ረዳት ስራ የማስተዋወቅ ስራ ግንዛቤ የማስጨበት ስራዎችን እንሰራለን። የቱሪዝም ሚኒስቴር የማዕከላዊ ኢትዮጵያ ክልል ጸጋዎችን ጨምሮ በሀገሪቱ ያሉ የቱሪዝም መዳረሻዎችን የማስተዋወቅ ስራ በሁለት ከፍሎ እየሰራ ይገኛል። ዓለም አቀፍ ቱሪስቶችን ማዕከል ያደረገ ነው አንደኛው ፕሮሞሽን። ሁለተኛ ፕሮሞሽን ደግሞ የአገር ውስጥ ቱሪዝም ማበረታታት ነው። ስለዚህ የሀገር ቱሪዝም ማበረታቻ አካል የሆነው ደግሞ አሁን የምናደርገው የዛሬ ቀኑንም የሚመለከት ነው እና ዜጎች ከቦታ ወደ ቦታ እየተንቀሳቀሱ አካባቢያቸውን እንዲጎበኙ እንዲያውቁ እንዲተዋወቁ የእርስ በርስ ግንኙነቶችን እንዲያሳድጉ ለማድረግ የሀገር ውስጥ ቱሪዝምን ደግሞ የማበረታተት ስራ በሁለት ከፍለን እየሰራ እንገኛለን። እነዚህን አጠናክር እንቀጥላለን። በቱሪስት ቁጥርን በገቢም ለመጨመር ማለት ነው ከማልማትና ከማስተዋወቅ ባሻገር አገልግሎት አሰጣጥን ማዘመን የሚገባ ሲሆን ይህ ሲሆንም የጎብኝን የቆይታ ጊዜ ከማራዘሙ ባሻገር የቱሪስት ቁጥርን የሚያበራክት መሆኑ እሙን ነው። ከዚህ አንጻርም በክልሉ በተሰሩ ስራዎች ለውጥ ማምጣት ተችሏል። ወደ ክልሉ በተለያየ አቅጣጫ የሚገቡ በጣም በርካታ ዜጎች ናቸው። ይሄ ሲመጡ የቅድሚያ አኮሞዴት የማድረግ እና ያን ነገር አስተናግዶ በፍቅር ይዞ አስተናግዶ ተቀብሎ መልሶ እስኪ መለስ ድረስ የማድረግ ባህላችንና አገልግሎት ተሰጣችን በዘመነ ልክ ቁጥሩ እየጨመረ ይመጣል፣ የምንም ጥያቄ የለውም። ከዚህ አንጻር ያው የተሰሩ ስራዎች በጣም ውጤታማ ናቸው። ክልሉ የጤያ ትክል ድንጋይ የአንበሪቾ 777 ተራራና የሐረ ሸጣን ሀይቅን ጨምሮ በርካታ የቱሪዝም መዳረሻ ስፍራዎች መገኛ ነው።